ብዙ ነገሮችን ብዙ ቁም ነገሮችን የምትማሩባትን እንግዳ ይዤላችሁ መጥቻለሁኝ። አንቺ አሮጊት አታፍሪም ወይ? አሜሪካን የመጣሽበት ነው ወይ? አኒቨርሰሪሽ ነው ወይ? እንደው ማሚ ሶሻል ሚዲያ ላይ እንዴት መጣች? በምን ምክንያት መጣች? ሐምሳ ሦስተኛ ዓመቴን ሳከብር በሐምሳ አራተኛው ዓመቴ ነው ይሄን ቲክታክን ፊገር አውት ያደረጉት ኔጌቲቭ የነበረውን ኤክስፒሪየንስ አንቺ ኦኬ የሆነ ሰው ይስራው፣ የሆነ ድርጅት ይስራው፣ የሃይማኖት ተቋም ይስራው ብለሽ ሳቲ፣ እኔም ይመለከተኛል የምችለውን ኮንትሪቢዩት ላርግ ብለሽ ከኢትዮጵያ ስመጣ ደግሞ አሜሪካ ነው ምመጣ ብዬ አንድ ባለቤቴ ከጣሊያን ያመጣልኝ ታኮ ጫማ ነበር። እሷም ብቻ ነው አድርጌ የመጣሁ ነገሮች ሲመጣ እዚህ እዛ እንደሚወራው እንዳልሆነ ሰዎች ቢያውቁት የምመኛው ነገር ነው። እና ስትመጪ ጠብቀሽ የመጣሽው ነገር ይኖራል። እስኪ ባልሽ ምን እንደሚሰራ ብሎ ይዞኝ ፋርመርስ ማርኬት የሚባል ነበረ ስመጣ። በቃ እሱ እየዞረ እንደዚህ ቆሻሻ ይለቅማል። እንዲህ እኔ በጣም ደነገጥኩኝ። እንዲ እንዲህ እንዴት ነው እንደዚህ የሚሰራው በቃ አለቀስኩ። ልክ ያ ፍቺው ደግሞ እሁን መሆኑን ስታቂ የወሰንሻቸው ውሳኔዎች አሉ ስለሱ ደግሞ ቤቢስተር ፈለግኩኝና፣ አንድ ቪየትናሚዝ ነበረች ጎረቤታችን፣ እሷ ጋ አስገባቸው ማለት ነው። ልጆቹ ውስጥ ጠይቃቸው፣ ማሚ አንቺ እኮ ጥለሽን ስትሄጂ የሆነ ነገር ፈትፍታ በማስመሪያ እየቀጠቀጠች ታበላናለች ብለው ሲሉ በቃ ዞረብኝ ማለት ነው። ያው እሱ ሄደ። እሱ በሄደ በሳምንቱ አባቴ ሞተ።